ሰላም ሰላም፣ ውድና የተከበራችሁ አድማጮች እንዴት ናችሁ? እለታዊ ነጫጭር የስፖርት መረጃዎች የማቀርብላችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች በማየት የምንጀምር ነው የሚሆነው። አሰልጣኝ ሩበን አሞሪም ታዲያ ባለፈው ከብሬንትፎርድ ጋር የተደረገውን ጨዋታ ከተሸነፈ በኋላ ጫናዎች በርትተውበታል። በስድስት የፕሪሚየር ሊግ ጨዋታዎች ሶስቱን ተሸንፏል፣ ሁለቱን ያሸነፈ ሲሆን አንዱን በአቻ ውጤት አጠናቋል። እንዲሁም በካራቦ ካፕ ደግሞ በግሪምስቢ ታውን ተሸንፎ ከውድድሩ መሰናበቱ ይታወቃል። ከዚሁ ጋር በተያያዘ ታዲያ አሰልጣኙ በሌሎች አሰልጣኝ ሊተካ ይችላል የሚሉ ች በስፋት እየወጡ ቢገኙም በትናንትናው እለት እንደነገርኳችሁም ታዲያ እስካሁን ባለው ሁኔታ ኢኒዮሶች አሰልጣኙን ለማሰናበት ፍቃደኛ እንዳልሆኑ ነው እስካሁን እየተገለጸ የሚገኘው። ምክንያቱም አሰልጣኙን ከኖቨምበር ወር አስቀድሞ የሚያሰናብቱት ከሆነ 12 ሚሊዮን ፓውንድ ካሳ መክፈል እንደሚኖርባቸው የተገለጸው። ስለዚህ ምናልባት አሰልጣኙን እስከ ኖቨምበር ወር ሊጠብቁት እንደሚችሉ ነው እየተገለጸ የሚገኘው። ጋሬት ሳውዝጌት፣ የክሪስታል ፓላሱ ኦሊቨር ግላስነር፣ የቦርንሞዙ አንዶኒ አራዮላ እንዲሁም ማርኮ ሲልቫ የፉልሃሙ አሰልጣኝ ማለት ነው፣ ስማቸው ከማንቸስተር ዩናይትድ ጋር በመያያዝ ላይ ይገኛል። ነገር ግን አሁን ላይ ባለው ሁኔታ ዩናይትዶች አሰልጣኙን ከኖቬምበር ወር አስቀድሞ አያሰናበቱትም ሲል ዴይሊ ሜል አስነብበዋል። እዛው ማንቸስተር ዩናይትድ ጋር ስንቆይ የኮቢ ማይኑን ጉዳይ እናገኛለን ኮቢ ማይኖ ታዲያ የመጫወቻ ጊዜ እንደሚፈልግ ነው በርካቶች እየተናገሩ የሚገኙት እሱም ታዲያ በግልጽ ይህን ነገር እያቀረበ ይገኛል ለእንግሊዝ ብሔራዊ ቡድን መመረጥ ይፈልጋል አሰልጣኝ ቶማስ ቱሄል ደግሞ ለብሔራዊ ቡድን የሚመረጥ ተጫዋች የግድ በክለብ ደረጃ ለክለቡ መጫወት ይኖርበታል በማለት መናገራቸውም ይታወሳል ስለዚህ ኮቢ ማይኖ መጫወት ስለሚፈልግ በጥሬ ዝውር መስኮት ወደ ጣሊያን ሊያመራ እንደሚችል እየተገለ እየገለጸ ይገኛል። እንደ አጠቃላይ ግን ሌሎች የክለቦችንም እያፈላለገ ይገኛል። በቋሚነት የሚያሰልፈውን ክለብ ነው የሚፈልገው። ተጫዋቹ ወደ ናፖሊ የማምራት ፍላጎት እንዳለው እየተገለጸ ይገኛል። ሪያል ማድሪድና አትሌቲኮ ማድሪድም የተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኙ ተገልጿል። የአርሰናሉ ዊሊያም ሳሊባ እስከ 2030 በክለቡ የሚያቆየውን አዲስ ኮንትራት ተፈራርሟል። ተጫዋቹ ታዲያ ኮንትራቱን ለማደስ በግንቦት ወር ውስጥ ነበር ንግግር የጀመረው። የቀድሞ ኮንትራቱ በ2027 የሚጠናቀቅ ነበር። አሁን ግን እስከ 2030 የሚያቆየውን አዲስ ኮንትራት ተፈራርሟል። የክለቡ ስፖርቲንግ ዳይሬክተር አንድሪያ በርታ ታዲያ ዓለማችን ላይ ከሚገኙ ምርጡ የተከላካይ መስመር ተጫዋች አንዱ ነው ሲል ነው የገለጸው። የተጫዋቹ እርጋታ እንዲሁም ጨዋታን የማንበብ ብቃቱና በአካላዊ ብቃቱም ዝግጁ መሆኑ ተጫዋቹን ከዓለማችን ምርጦች አንዱ ያደርገዋል ሲል ነው አንድሪያ በርታ የገለጸው። የክለቡ አሰልጣኝ ሚኬል አርቴታም ታዲያ የተጫዋቹን እድገት እንዲሁም የመሪነት ብቃትና ከደጋፊዎች ጋር ያለውን ቀረቤታ አድንቆለታል። በአጠቃላይ ዊሊያም ሳሊባ ለተጨማሪ ዓመታት በክለቡ እንደሚቆይ ነው የተገለጸው። ተጫዋቹም ታዲያ ኮንትራቱን ካራዘመ በኋላ አርሰናልን ለመልቀቅ አንድም ቀን አስቤ አላውቅም ሲል ነው የገለጸው። እኔ በአርሰናል አርሰናል ቤት ውስጥ ዋንጫ ማሸነፍ እፈልጋለሁ፣ ስለዚህ ዋንጫ ሳላሸንፍ ይህንን ክለብ አለቅም ሲል ነው ዊሊያም ሳሊባ የተናገረው። በ2019 ለክለቡ ከፈረመ በኋላ በውሰት ለሴንት ኢቴን መጀመሪያ ለአርሰናል የፈረመለት ክለብ ማለት ነው፣ ለኒስ እንዲሁም ለማርሴ ተሰልፎ ተጫወቷል። ሶስት ዓመታትን በውሰት በእነዚህ ሶስቱ ክለቦች አሳልፏል። ከዛ በኋላ ታዲያ በ2022 ወደ አርሰናል መጥቶ መጫወት ጀምረዋል። በ2022 2023 ምርት ብቃቱን ማሳየት ችሏል ማለት ነው ሲሆን በአጠቃላይ 140 ጨዋታዎችን ለአርሰናል አድርጎ 7 ጎሎችን አስቆጥሯል። ተጫዋቹ ታዲያ ባለፉት 3 ዓመታት ውስጥ የአመቱ ምርጥ ቡድን ውስጥ መካተትም የቻለ ተጫዋች ነው። አሰልጣኝ የፔፕ ጋርዲዮላ የክለባቸው ቁልፍ ተጫዋች ሮድሪ በሳምንት ውስጥ ሶስት ጨዋታዎችን መጫወት አይችልም ሲል ገልጸዋል። ባለፈው አመት ታዲያ በዚህ ወር ውስጥ ወይም ደግሞ በመስከረም ወር ውስጥ ነበር ጉዳት ያጋጠመው ሮድሪ ና ከዛ በኋላ ተጫዋቹ ለረጅም ጊዜ ከሜዳ ከራቀ በኋላ በክለብ የዓለም ዋንጫ ላይ በቋሚነት መሰለፉን ተከትሎ ታዲያ ተጫዋቹ መጠነኛ ጉዳት አጋጥሞታል። አሁን ሙሉ ብቃቱን መልሶ ማግኘት አልቻለም። ባለፉት ሰባት ቀናት ውስጥም ደግሞ ከቶትናም ሆትስፐር ማንቸስተር ዩናይትድ ናፖሊና ና አርሰናል ጋር በተደረጉ ጨዋታዎች ላይ ተሰልፎ ተጫውቷል። ከበርንሌ ጋር የተደረገውን ጨዋታ ግን በጉዳት ምክንያት አምልጦታል። ና አሰልጣኝ ፔፕ ታዲያ ተጫዋቹ አሁንም ቢሆን በሳምንት ሶስት ጨዋታዎችን ለመጫወት ዝግጁ አይደለም ሲል ነው የገለጸው። እንደዚህ አይነት ጉዳት ወይንም ደግሞ ባለፈው ዓመት ያጋጥመው ጉዳቱ ማለት ነው ለአንድ አመት ተጫዋቾች ከሜዳ የሚያደርግ ጉዳት ነው። ቢሆንም ሮድሪን በቀስታ ወደ ሜዳ እንመልሰዋለን ሲል ነው የገለጸው። ሮድሪ እንዲሁም ራያን ቸርኪ ወደ ልምምድ ተመልሰዋል ነገር ግን አሰልጣኝ የፔፕ ጋርዲዮላ ሙሉ በሙሉ በጨዋታው ላይ በዛሬው ጨዋታ ላይ ላይጠቀማቸው እንደሚችል ነው እየተገለጸ የሚገኘው። ነገር ግን ከኢንተርናሽናል ውድድሩ በኋላ ራያን አይት ኑሪ፣ አብዱልካድር ኮሰኖቭ እንዲሁም ኦማር ማርሞሽም ወደ ሜዳ ሊመለሱ እንደሚችሉ ነው የተገለጸው። አሁን ደግሞ በትናንትናው ዕለት የተደረጉትን የሻምፒዮንስ ሊግ ጨዋታዎችን እንመልከት። መጀመሪያ ላይ የሊቨርፑልንና ጋለታ ጋለታሰራይንን ጨዋታ ነው የምናገኘው። ኢስታንቡል ላይ በተደረገው በዚህ ጨዋታ ጋለታ ሰራዮች አንድ ለባዶ በሆነ ውጤት አሸንፈዋል። ቪክቶር ኦሲሜን ነው ብቸኛውን ጎል በፍጹም ቅጣት ምት ያስቆጠረው። ሊቨርፑሎች ታዲያ ለተከታታይ ሁለተኛ ጨዋታ ተሸንፈዋል። ባለፈውም በፕሪሚየር ሊጉ በክሪስታል ፓላስ ሁለት ለአንድ መሸነፋቸው ይታወቃል። የመጀመሪያዎቹን ሰባት የውድድር ዓመቱን ጨዋታዎች ተጫዋቾች ቢያሸንፉም አሁን ግን በተከታታይ ሁለት ጨዋታዎች ተሸንፈዋል። ከዚህ ጨዋታ በኋላ ታዲያ የቀድሞ የክለቡ ተጫዋች የነበረው ጄሚ ካራ ጋር እንዳጠቃላይ ሊቨርፑል አሁን ላይ ባለው ሁኔታ ትልቅ ቡድን አይደለም ሲል ነው የገለጸው። የባስኬትቦል ቡድን መስሏል ሲል ነው የገለጸው። ከኋላ ወደፊት ይጠለዛል፣ ከዛ በኋላ እድል ከተገኘ ጎል ይቆጠራል። የታዲያ ሊቨርፑልን የሚገልጽ አጫወት አይደለም። ሊቨርፑል አሁን ተረብሸዋል ሲል ነው የገለጸው። ስሎት ባለፈው የውድድር አመት ምርጥ የሆነ እንቅስቃሴ አድርጎ ዋንጫ አሸንፏል። ዘንድሮ ግን ከፍተኛ የሆነ ገንዘብ አውጥቶ ተጫዋቾችን ስላስፈረመ ገንዘቡን የሚመጥን ብቃት ማሳየት ይኖርበታል ሲል ነው የገለጸው። በተጨማሪም ታዲያ ፍሎሪያን ቨርዝ ላይም አስተያየቱን ሰጥቷል። በትናንትና ሁለት ታዲያ ወይን ሮኒ በዚህ ተጫዋች ላይ የተናገረውን ነገር አቅርብ የላችሁ ነበር። አሁን ደግሞ ጄሚ ካራጋርም ተቀላቅሏል። ተጫዋቹ ከቡድኑ ጋር መጣጣም አልቻለም ሲል ነው እየገለጸው። አሰልጣኝ አርኔስሎት ወዳለፈው አመት ብቃቱ ወይም ደግሞ ማስተላለፉ መመለስ ይኖርበታል ወደ አለፈው ዓመቱ አስተላለፍ ተመልሶ የቡድኑን ሚዛን መጠበቅ ይኖርበታል ሲል ነው የገለጸው። ሊቨርፑሎች ዘንድሮ ጥሩ አይደሉም ሲልም ነው የገለጸው። እንደ ምክንያትም ከኒውካስል ዩናይትድ ጋር በተደረገው ጨዋታ ኒውካስል ዩናይትዶች በአስር ተጫዋቾች ተጫውተው እንኳን ከእረፍት መልስ ሊቨርፑል ላይ የበላይነት አሳይተው ነበር ሲል ነው የገለጸው። ክሪስታል ፓላሶች ደግሞ ሰባት ያለቀላቸውን እድሎች መፍጠር ችለው ነበር የሊቨርፑል የተከላካይ መስመር ጥሩ አይደለም። ይህ ነገር በፍጥነት መቀረፍ ይኖርበታል ሲል ነው ጄሚ ካራገር የተናገረው። ይህን ጨዋታ ታዲያ ሞሐመድ ሳላ ና አሌግዛንደር ኢሳቅ የተቀያሪ ወንበር ላይ ተቀምጠው ነው የጀመሩት። ፍሪምፖንግ ና ኤክቲኬ በቦታቸው ተሰልፎ ተጫውተዋል። እንደነገርኳችሁ በተከታታይ ነው ጨዋታዎችን የተሸነፉት። ሊቨርፑሎች ታዲያ የተከላካይ መስመራቸው እየሳሳ ይገኛል ማለት ይቻላል። አምስት ጨዋታዎች ላይ ጎል ተቆጥሮባቸዋል። በተለይ ኢብራሂማ ኮናቴ ወጥ የሆነ ብቃት ማሳየት እየከበደው ይገኛል። አማካዩ እንዲሁም አጥቂው መጣጣም አልቻለም። ና ሊቨርፑሎች በመጨረሻው ደቂቃ ጎሎች ነበር ሲያሸንፉ የነበሩት። አሁን ግን ዋጋ እያስከፈላቸው ይገኛል። በቀጣይ ታዲያ ሁለት ወሳኝ የሚባሉ ጨዋታዎች አሏቸው። ከቸልሲ ጋር ከሜዳቸው ውጪ፣ እንዲሁም በሜዳቸው ደግሞ ማንቸስተር ዩናይትድን የሚያስተናግዱ ነው የሚሆነው። ይህ ታዲያ ከኢንተርናሽናል ውድድሩ በፊት የሚደረጉ ጨዋታዎች ናቸው። በትላንትና ታዲያ ሞሐመድ ሳላ ለመጀመሪያ ጊዜ ነው ከ2022 በኋላ በተቀያሪ ወንበር ላይ ተቀምጦ እንዲጀምር የተደረገው። በአጠቃላይ ባለፈው ዓመት ሙሉውን ማለት ይቻላል ፕሪሚየር ሊጎቹን ሁሉንም ጨዋታዎች ተጫውተዋል። በሻምፒዮንስ ሊጉም ታዲያ የመጀ የመጀመሪያዎቹን ጨዋታዎች በሙሉ ተጫውተዋል። ሊቨርፑሎች ወደ ቀጣዩ ዙር ማለፋቸው ከተረጋገጠ በኋላ ነበር ተቀያሪ ወንበር ላይ እንዲቀመጥ የተደረገው። ከዛ በተረፈ ግን ወሳኝ በሆነበት ሰዓት ግን ሁሌም ሲሰለፍ ነበር። በትናንትናው እለት ግን ይህ አልተከሰተም እና በርካቶች የትናንትናውን ውሳኔ በጥያቄ መልኩ አንስተዋል። አሰልጣኝ አርኔሽ ሎት ግን ለቡድኑ እረፍት መስጠት ያስፈልጋል፣ እንዲሁም ሌሎች ተጫዋቾችም እድል ማግኘት ይኖርባቸዋል፣ ቡድኑንም መፈተን ይኖርብናል ሲል ነው የገለጸው። ከዛ በተረፈ ታዲያ በትናንትናው እለት ሁለት መጥፎ ዜና ዎች አሉ ለሊቨርፑል። የግብ ጠባቂው አሊሰንና የአጥቂያቸው ሂጎ ኤክቲኬ ጉዳት ነው። አሊሰን ታዲያ ከቀጣዩ የቼልሲ ጨዋታ ውጪ መሆኑን አሰልጣኙ ተናግረዋል። ረዘም ላለ ጊዜም ከሜዳ ሊርቅ እንደሚችል ነው እየተገለጸ የሚገኘው። ሂጎ ኤክቲኬም ቢሆንም ታዲያ የጡንቻው መሳሳብ ጉዳት አይነት ነው ያጋጠመውና ጡንቻውን ይዞ ነበር ሲጓዝ የነበረው። ስለዚህ የተጫዋችም ረዘም ላለ ጊዜ ሊርቅ እንደሚችል ነው በርካቶች እየገመቱ የሚገኙት። ነገር ግን ከሂጎ ኤክቲኬ ጋር በተያያዘ ምርመራ ይደረግለ ል ከዛ በኋላ እንወስናለን። ነገር ግን አሊሰን ከቀጣዩ ጨዋታ ውጭ ነው ሲል ነው አሰልጣኝ አርንሽ ሎቴ የተናገረው። በቀጣይ ደግሞ የቸልሲና የቤንፊካን ጨዋታ እንመልከት። በትናንትናው ዕለት ስታንፎርድ ብሪጅ ላይ በተደረገው ጨዋታ ቸልሲዎች በሪቻርድ ሪዮስ ራሱ ላይ ባስቆጠረው ጎል አሸንፈዋል። ጋርናቾ የመጣውን ኳስ ነው ሪቻርድ ሪዮስ ወደ ራሱ መረብ እየቀላቀለው። በአጠቃላይ ቤንፊካዎች መጀመሪያ ላይ የተሻለ እንቅስቃሴ አድርገው ነበር፣ እንዲሁም ሮበርት ሳንቼዝን መጀመሪያ ላይ ሲፈትኑ ነበር። ከዛ በኋላ ግን ጨዋታው ከብዷቸዋል፣ ወይም ደግሞ ቸልሲዎች ሙሉ በሙሉ ተቆጣጥረዋል ማለት ይቻላል። ቸልሲዎች ጨዋታውን በአስር ተጫዋቾች ነው የጨረሱት ለሶስት ተከታታይ ጨዋታ ተጫዋች በቀይ ካርድ ከሜዳ ወጥቶባቸዋል። ጆአው ፔድሮ ታዲያ በቀጣዩ ጨዋታ ላይ በሻምፒዮንስ ሊጉ አይሳተፍም። ጆዜ ሞሪኒሆ በትናንትናው ለሊት ወደ ስታንፎርድ ብሪጅ ሲመለሱ ከፍተኛ የሆነ አቀባበል ነው የተደረገላቸው። ከጨዋታው በፊት እንዲሁም በጨዋታ መሀልም የቼልሲ ደጋፊዎች ስማቸውን እያነሱ ሲያወድሷቸው ነበር እና ጆዜ ሞሪኒሆ አሁንም ስታንፎርድ ብሪጅ ውስጥ የሚወደዱ አሰልጣኝ ናቸው። ነገር ግን ወደ ስታንፎርድ ብሪጅ አምርተው የተቃራኒ ቡድንን ይዘው ማሸነፍ ከብዷቸዋል ከስምት ስምንት ጨዋታ ማሸነፍ የቻሉት አንድ ጨዋታ ብቻ ነው። መጀመሪያ ላይ ታዲያ አሰልጣኝ ጆዜ ሞሪኒሆ ተረጋግተው ነበር። ነገር ግን ከዛ በኋላ ኤንዞ ፈርናንዴዝ እና ሪስ ጄምስ ኳስን በእጃቸው ነክተዋል በማለት የፍጹም ቅጣት ምት እንዲሰጣቸው ሲጠይቁ ነበር። ከዛ በኋላም ታዲያ ተቃውሞ ሁሉ ሲያሰሙ ነበር፣ ካርደም ተሰጥቷቸዋል። በኋላ ላይ ደግሞ ኤንዞ ፈርናንዴዝ ላይ የቤንፊካ ደጋፊዎች ሲጮሁ የቤንፊካ ደጋፊዎችን ለማረጋገጥ ጥረት አድርገዋል። ኤንዞ ፈርናንዴዝ ታዲያ ከቤንፊካ ነው 17 ጨዋታዎችን ብቻ ካደረገ በኋላ ወደ ቼልሲ የተዘዋወረው ለዚህም ነው የቤንፊካ ደጋፊዎች ተጫዋቹ ላይ ሲጮውበት የነበረው ነገር ግን ጆዜ ሞሪኒሆ ደጋፊዎቹ እንዲረጋጉ ሲያደርጉ ነበር። በአጠቃላይ ግን ቼልሲዎች አንድ ለባዶ በሆነ ውጤት አሸንፈዋል። አሰልጣኝ ኤንዞ ማሬስካ በድሉ ደስተኛ ቢሆንም በአንዳንድ ተጫዋቾች ብቃት ግን ደስተኛ እንዳልሆኑ ገልጸዋል። ጆኦ ፔድሮ የሰራው ነገር መጥፎ የሚባል አይደለም ቢሆንም ግን ቅጣት የሚያስከትል ነው በማለት ተናግረዋል። እንደ አጠቃላይ ታዲያ በቀጣይ ጨዋታ ላይ አይሳተፍም። ቀጣይ ደግሞ የካይራት አልማቲና የሪያል ማድሪድን ጨዋታ ስንመለከት ሪያል ማድሪዶች አምስት ለባዶ በሆነ ውጤት አሸንፈዋል። ኪሊያን ምባፔ ሃትሪክ አስቆጥረዋል። ብራሂም ዲያዝ እና ኤድዋርዶ ካማቪንጋ ቀሪዎቹን ጎሎች አስቆጥረዋል። የመጀመሪያው ደቂቃ አካባቢ ታዲያ ካይራቶች ሪያል ማድሪድ ላይ ሙከራ አድርጎ ነበር። ከዛ በኋላ ግን ቀስ በቀስ ጨዋታው ሙሉ በሙሉ በሪያል ማድሪድ ቁጥጥር ስር ነበር ማለት ይቻላል። በእለቱ ታዲያ የወደፊቱ የቼልሲ ተጫዋች ይሆናል የተባለው ዳስታን ሳት ፓየቭ ጥሩ የሚባል እንቅስቃሴን አድርጎ ነበር፣ መጀመሪያ አካባቢ ላይ ማለት ነው። የተጫዋች በቀጣዩ ክረምት በ4 ሚሊዮን ዩሮ ወደ ቼልሲ የሚመጣ ነው የሚሆነው። ነገር ግን ጨዋታው ሳት በገፋ ቁጥር እና የሪያል ማድሪዶች ተጽዕኖ በበረታ ቁጥር ደግሞ ተጫዋቹ ቀስ በቀስ መታየቱም ቀንሷል። ነገር ግን አጀማመር ላይ ደስተን ሳት ፓየቭ ጥሩ የሚባል እንቅስቃሴን አድርጓል። ኪሊያን ምባፔ ለሪያል ማድሪድ በ9 ጨዋታዎች ላይ 13 ጎሎችን አስቆጥረዋል። አሁን በሻምፒዮንስ ሊጉ ስልሳኛ ጎሉን በማስቆጠር ስድስተኛ ደረጃ ላይ ወጥቷል። ቶማስ ሙለርን በመብለጥ ማለት ነው። በሻምፒዮንስ ሊጉ በርካታ ጎሎችን በማስቆጠር ስድስተኛ ደረጃ ላይ ይገኛል። ማድሪዶች ታዲያ አሁን እሱ ላይ ነው የተደገፉት ማለት ይቻላል። ምክንያቱም ዘንድሮ ካስቆጠሯቸው ጎሎች ውስጥ ከግማሽ በላዩን የሚሆኑት ያስቆጠረው ኪሊያን ምባፔ ነው። ቪኒሽየስ ጁኒየር ጎል ፊት ለፊት ላይ ዘንድሮ እየከበደው ይገኛል። አርዳ ጉለርና ማስታንቱኖ ደግሞ የጎል ፈጣሪዎች ናቸው። የአማካይና የክንፍ ተጫዋቾች ማለት ነው። ሪያል ማድሪዶች አሁን ኪሊያን ምባፔ ላይ መደገፋቸው ምናልባት በኋላ እንዳይጎዳቸው ነው የተሰጋው። ከዛ በተረፈ ግን አምስት ለባዶ በሆነ ውጤት አሸንፈዋል። ቢሆንም ግን ሪያል ማድሪዶች በሻምፒዮንስ ሊጉ ሙሉ ሶስት ነጥብ አግኝቶ ሁለቱንም ጨዋታ ቢያሸንፉም የማድሪድ ደርቢውን መጥፎ ብቃት የሚሸፍን አይደለም፣ የትናንትናው ብቃት ማለት ነው። ምክንያቱም ካይራት አልማቲ የመጀመሪያ ጨዋታውን ወይም ደግሞ የመጀመሪያ አመቱ ነው በሻምፒዮንስ ሊጉ ላይ እያደረገ ያለው ና የሪያል ማድሪድ ና የካይራት አልማቲ ቡድን የሚጣጣም አይደለም። በዋጋ ደረጃም ታዲያ በጣም የሚለያዩ የተራራቁ ቡድኖች ናቸው። ስለዚህ በትናንትናው እለት ሪያል ማድሪድ ያሳ ያሳየው ብቃት ብቃቱን ይመጥናል ማለት አይቻልም። በቀጣይ ጨዋታዎች ላይ አሰልጣኝ ሻቢ አሎንሶ ለውጦችን ማድረግ እንደሚኖርበት ነው የተገለጸው። በሻምፒዮንስ ሊጉ ታዲያ ሌሎች ጨዋታዎችም በትናንትና ለሊት ተደርገው ነበር። በዚህ መሰረት ቶተናም ሆትስፐር ከሜዳ ውጪ ከቦዶ ግሊምት ጋር ያደረገውን ጨዋታ ሁለታቻ በሆነ ውጤት አጠናቋል። ሁለት ለአንድ በሆነ ውጤት ነበር ሲመራ የነበረው። ከዛ በኋላ ግን በመጨረሻ ደቂቃ ላይ ጆስቴን ጉንድርህስን በራሱ ላይ ባስቆጠራት ጎል ቦዶ ግሊምትና ቶተናም ሆትስፐር ሁለታቻ በሆነ ውጤታል። ኢንተር ሚላን ስላቪያ ፕራግን ሶስት ለባዶ በሆነ ውጤት አሸንፏል። ማርቲኔዝ ሁለት ጎሎችን እንዲ ደምፍራይስ አንድ ጎል አስቆጥሯል። ባየር ሙኒክ ከሜዳው ውጪ ፓፎስን አምስት ለአንድ በሆነ ውጤት አሸንፏል። ሀሪኬን ሁለት ጎሎችን አስቆጥሯል። ጉሬሮ ጃክሰን እና ኦሊሴ ቀሪውን ጎሎች አስቆጥሯል። የቼልሲው በውሰት ወደ ባየር ሙኒክ የመራው ኒኮላስ ጃክሰን ታዲያ የመጀመሪያውን ጎል ለባየር ሙኒክ አስቆጥሯል። አስቀድሞ በተደረገ ጨዋታ አታላንታ ክለብ ብሩጅን ሁለት ለአንድ በሆነ ውጤት አሸንፏል። አትሌቲኮ ማድሪድ ኤንትራንክ ፍራንክፈርትን አምስት ለአንድ በሆነ ውጤት አሸንፏል። እንዲሁም ማርሴይ አያክስ አራት ለባዶ በሆነ ውጤት ማሸነፍ ችሏል። ዛሬም ታዲያ በሻምፒዮንስ ሊጉ በርካታ ጨዋታዎች የሚደረጉ ይሆናል። ሞናኮ ከማንቸስተር ሲቲ፣ አርሰናል ከኦሎምፒያኮስ፣ ፒኤስጂ ከባርሴሎና በባርሴሎና ሜዳ የሚደረግ ጨዋታ ነው። እንዲሁም ቪያሪያል ከጁቬንቱስ ጋር የሚያደርጉት ጨዋታ የሚጠበቅ ነው። ሌሎች ጨዋታዎችም ይደረጋሉ። እነዚህን ጨዋታዎች እንድትከታተሉ እጋብዛችኋለሁ። ለዛሬ አዘጋጀውላችሁን አጭር ያለ መረጃ በዚሁ አጠናቂ ያለው በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩን።